መልካም እንግዲህ የታላቁ የረመዳን ጾም አጋማሽ ላይ ነው የምንገኘው፣ በእነዚህ ቀናት ማለት ነው። እንግዲህ ቀደም ሲል ናንተ መዳን አሳችሁት፣ ይህ ታላቅ ጾም እንግዲህ በተለያዩ መርሃ ግብሮች የተከናወነ ነው የሚገኘው። ዛሬ ደግሞ በብሔራዊ ቤተ መንግስት ጠቅላይ ሚኒስትር ዶክተር አብይ አህመድ በከተማዋ ከተለያዩ የህብረተሰብ ክፍሎች ጋር በተለይም የእስልምና እምነት ተከታዮች ጋር ይህ ምሽት በዚህ ምሽት ማለት ነው የኢፍጣር ስነስርዓትን አከናውነዋል ማለት ነው። በተለይም እንግዲህ እዚህ የነበረው ድባብ ከኋላም በዙሪያም እንደምትመለከቱት ደመቅ ብሎ እየተከናወነ የሚገኘው በዚህ የተገኙ የአፍጠር ስነስርቱ በፊት እዚህ ያሉ የነበሩ የተገኙ እንግዶች ተዘዋውረው እንግዲህ በዚህ በብሔራዊ ቤተ መንግስት ያለውን ሁነትም ተከታተሎ ነበረ እንዲሁም ጎብኙትም አድርገው ነበረ። በተለይም በዚህ የሚታየው ነገር ሁሉ የኢትዮጵያን የቀደመ ከፍታን የሚያሳዩ ሙዚየሞችንም ጭምር የሚታየው ነገር ሁሉ ታሪካዊ ሁነቶችን ጭምር ተዘዋውረው ጎብኙተዋል። ከዛም ነው እንግዲህ ወደዚህ ወደ አፍጠር ስነስርዓቱ ላይ የመጡት ማለት ነው። በዚህም እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ ከነዚህ የማህበረሰብ ክፍሎች ጋር ተገኝተው ይህን ምርሃ ግብር በጋራ አከናውነዋል። አሁንም ይሄ ፕሮግራም አልተጠናቀቀም፣ በመካሄድ ላይ ነው የሚገኘው። እንግዲህ እንደምናስታውሰው ላለፉት አመታት ጠቅላይ ሚኒስትር ዶክተር አብይ አህመድ ከእስልምና እምነት ተከታዮች ጋር በዚህ በታላቁ የረመዳን ጾም እለት የአፍጥር ስነስርዓቶችን አከናውነዋል። በዚህም እንግዲህ በተለያየ ለቀናት የዘለቀ የአፍጥር ስነስርዓት ያከናወኑት ዛሬም ደግሞ እንግዲህ በከተማችን አዲስ አበባ ከተለያዩ አካባቢዎች የመጡ የእስልምና እምነት ተከታዮችና በጾም ላይ የሚገኙ ማህበረሰብ ክፍሎችም ጋር ሆነው በዚህ በብሔራዊ ቤተመንግስት በጋራ የአፍጥር ቁጥጥር ስነስርዓቱን አከናውኗ ማለት ነው። በዚህ ያለው ስነስርዓት አልተቋጨም። እንግዲህ በዚያ የተገኙ እንግዶችም ይህን ፕሮግራም እያከናወኑ ነው የሚገኙት በተለይም እንግዲህ እዚህ በጋራ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በማክበራቸው ይህን የዛሬውን ምሽት የኢፍጣር ስነስርዓትም ከሳቸው ጋር በማክበራቸው ትልቅ ደስታ እንደተሰማቸው አንስተውልናል። በተለይም ደግሞ ለሀገርም ለጠቅላይ ሚኒስትር ዶክተር አብይ አህመድም ቀጣይ ስራ ምርቃትንም ጭምር የሰጡበትና ከፍ ባለ ድምቀት እና ደስታ እየተከበረ የሚገኝ የኢፍጣር ስነስርዓት ነው። እንግዲህ ይህ ብቻ አይደለም፣ በዚህ ለተገኙ የእስልምና እምነት ተከታዮችም የማዕድ ማጋራትም ጭምር ተከናውኗል። በዚህ የማዕድ አጋራት እንግዲህ ለቀጣይ አጽማት ለቀጣይ ጾማት የሚሆናቸውን ዱቄትን፣ ዘይትን፣ እንዲሁም ሌሎችንም የምግብ ቁሳቁሶችን ጨምሮ የማዕድ ማጋራትም ተከናውኗል። እንደ አጠቃላይ እንግዲህ ላለፉት አመታት የቀጠለው የኢፍጣር ስነ ስርዓት በዚህ በብሔራዊ ቤተ መንግስትም ደመቅ ብሎ በተለይም እዚህ የተገኙ የማህበረሰብ ክፍሎች ከፍ ባለ ደስታ ይህን ስነ ስርዓት እያከናወኑ ይገኛል ማለት ነው። ቀደም ስል እንደነሳችሁት እንግዲህ በዚህ በታላቁ የረመዳን ወር የኢፍጣር ስነ ስርዓቶች አዲስ አበባም በክልል ከተሞችም በተለያዩ ስነ ስርዓቶች ብዙ ትርጉም ባላቸው ሁኔታ ክልሎችም ጭምር የክልል መሪዎችም ጭምር እያከበሩት ነው የሚገኙትና እንደ ሀገር እንግዲህ በትልቅ ከፍ ባለ ሁኔታ እያከበሩ ነው የሚገኝ የረመዳን የጾምና የኢፍጣር ስነ ስርዓትም የተከናወነበት የሚገኝ ወር ነውና ዛሬ እንግዲህ በብሔራዊ ቤተ መንግስትም ከከተማችን ከተለያዩ አካባቢዎች የመጡ የማህበረሰብ ክፍሎችም ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ይህን ፕሮግራም አከናውነዋል። እንግዲህ የማዕድ ማገራትም ጭምር አለ እንደምታዩት ከኋላ እንግዲህ እንግዲዎቹ አላጠናቀቁም። ይህን ስነስርዓት በደስታ ለሀገራቸው ቀጣይ ሰላም፣ እድገት ምርቃትን እየሰጡ በአንድነት በጋራ ሆነው ስለ ሀገራቸው እያወሩ በደስታ ይህን ፕሮግራም እያከናወኑ ይገኛሉ ማለት ነው። እንግዲህ ቀጣይ ቀናትም ይህ ስነስርዓት እንግዲህ በተለያዩ ፕሮግራሞች በከተማችንም እንደ ሀገርም የሚቀጥል ነው የሚሆነው ማለት ነው። በአሁኑ ያለ መረጃ ይህን ይመስላል።